ኤሌልልልል የሰው ደስታ የሚያስደስታችሁ፣ ብቻ እንኳን ደስ አላችሁ በሉት፣ ለእነዚህ ልጆች ማለት ነው። እውነት ለመናገር የሰው ደስታ የሚያስደስታችሁ፣ ጥፋ ሲያጠፉ፣ አዎ ስታይት እንሰጣለን። በተረፈ ግን የሰው ደስታ የሚያስደስታችሁ ሰዎች ብቻ እንኳን ደስ አላችሁ፣ መልካም ጋብቻ የአብራም እና የሳራ እያርግላችሁ በላቸሁ። ማረም ምንም አይከፈልባትም። በነገራችን ላይ እግዚአብሔር ር ምን ላአልበሰላችሁ ጋይስ ታቃላችሁ ከተማርኩ አንጻር ማለት ነው። ለሰው ደስታ የሚያስደስት የሚደሰሰው ሰው እውነት በህይወቱ ደስተኛ ነው። እንኳን ደስ አላችሁ አብረሽና ሩታ፣ መልካም ጋ ብቻ ይሆንላችሁ፣ የሰመር ይሆንላችሁ። በሚዲያ ብቻ ሳሆን እንግዲህ በተግባር የምትኖሩበት ጥሩ የወጣቶች ምሳሌ እንደሚትኑ ተስፋ አደርጋለሁኝ። እንግዲህ አምሮባቸዋል። መልካም ጋብቻ ብቻ ብያለሁ። የእውነት እንግዲህ ነጌ ነው ሰርጋቸው። እንግዲህ ዛሬ የፎቶ ሹት ነው። ፎቶ ነው ይመስለኛል። ለምን ሰርግ ፕሮግራም ነገ ነው እሑድ ስለሆነ ማለት ነው። ግን ሳምንት ብትታገዙ አሪፍ ነበር የእውነት ለመናገር ጌታችን የተነሳበት በተለይ ሰርግ ቢሆንላችሁ ደስ ይላል። ለአንድ ሳምንት ብትታገዙ በጣም ያምር ነበር። ለማንኛውም እንኳን ደስ አላችሁ፣ መልካም ጋብቻ ይሆንላችሁ ብያለሁኝ። አምሮባቸዋል፣ ከዓይን ያውጣቸው ብያለሁኝ። እኔ ግን ከልቤ ነው ደስ ያለኝ የእውነት ከልቤ ማለት ነው። ወዳቸዋለሁኝ። መልካም ጋብቻ።